ሰላም ጤና ይስጥልን። የተከበራችሁ የብስራት ዩቲብ ቻናል ተከታታዮቻችን እንዴት አላችሁ? የተለያዩ መረጃዎችን እየነገርናችሁ አብረናችሁ ቆይታ የምናደርግ ይሆናል። መረጃዎቹን ወደ እናንተ የምናደርሰው ሰላማዊ ነጋሲና ሳምራይ ስዩም ከመላይ ስቱዲዮ ባለሙያዎች ጋር በመሆን ነው። ቀዳሚ ወዳደረግ ነው የሀገር ቤት መረጃ ስንሸጋገር በፕላስቲክ ከረጢት ላይ የወጣው አዋጅ ተግባራዊ ከተደረገ የዘርፎ አምራቾች ከባንኮች የተበደሩትን አስር ሚሊዮን ብር በላይ ለመክፈል እንደሚቸገሩ ገለጹ። ከ500 በላይ ፋብሪካዎች ስራ ለማስፋፊያ ከባንክ ተበድረው ያስገቧቸውን አዳዲስ ማሽነሪዎች ምርት ከቆመ የባንክ ቤት ዕዳቸውን ለመክፈል ከባድ እንደሆነና ሊታሰብ ይገባል ሲሉ የኢትዮጵያ ፕላስቲክና ጎማ አምራቾች ዘርፍ ማህበር ስራ አስኪያጅ አቶ ሳምሶን ከተማ ተናግረዋል። በዘርፉ ከ260 ሺህ በላይ የሚጠጉ ዜጎች የተሰማሩ ሲሆን ከዚህም ሰማኒያ ሁለት በመቶ የሚሆኑት ደግሞ ሴቶች በመሆናቸው በስድስት ወራት ውስጥ ምርት እንዲያቆሙ የሚለው ህግ የብዙዎችን ህይወት አደጋ ላይ የሚጥል መሆኑን ማህበሩ አስታውቋል። መንግስት የፕላስቲክ ብክለትን በተመለከተ ስጋት ካለው ከጤና ሚኒስቴር፣ ከአካባቢ ጥበቃ ባለስልጣንና ከሌሎች ተጠሪ መስሪያ ቤቶች የተወጣጣ ተቆጣጣሪ አካል በማቋቋም ራሱን የቻለ ቁጥጥር እያደረገ ዘርፉ ማምረቱን ቢቀጥል ሲል ማህበሩ እንደ መፍትሄ ሀሳብም አቅርቧል። በተጨማሪም የስድስት ወሩ የሽግግር ጊዜ እጅግ ያነሰ በመሆኑ ባለሀብቱ ከባንክ የተበደረውን ብር ሰርቶ እስኪከፍልና ሌሎች ነገሮችን እስኪያመቻች ድረስ ከአምስት እስከ ሰባት አመት የሽግግር ጊዜ ሊፈቀድ ይገባል ሲሉ አቶ ሳምሶን ከተማ ተናግረዋል። ዘገባው የስክስት ላቀው ነው። በመኖሪያ ቤት ውስጥ የተቀመጠ ሽጉጥ በጓደኛው ላይ በመሞከር የግድያ ወንጀል የፈጸመው የ15 አመት ታዳጊ በእስራት ተቀጣም። ነዋሪነታቸውን በጫንጮ ከተማ ያደረጉት አቤል ግሩም ና ጌተሳጤን ፍቃዱ ጓደኛ ማቾች ጎረቤት አማቾች ከመሆናቸውን ባሻገር በአንድ ትምህርት ቤት የሚማሩ አብሮ አደጎች ናቸው። አቤል የ15 ዓመት ታዳጊ ሲሆን ጌታ ሰጠኝ ደግሞ የ16 ዓመት ታዳጊ ነው። ወደ ትምህርት ቤት አንድ ላይ የሚሄዱ ለጨዋታና ለጥናት አንዱ አንዱ ቤቱ እየሄዱ ግንኙነታቸውን አጠንክረዋል። የካቲት 2 ቀን 2017 ዓ ም ከቀኑ 10 ሰዓት ላይ ጫንጮ ከተማ 02 ቀበሌ ጫንጮ ሆስፒታል አካባቢ ሁለቱም ታዳጊዎች በመኖሪያ ቤት ውስጥ እየተጫወቱ ሳለ አቤል የአባቱ የአቶ ግሩም ሙልጌታ ንብረት የሆነውን ቁጥሩ ቲኤ 115014 ህጋዊ ሽጉጥ ከተቀመጠበት ቦታ በማውጣት ከጓደኛው ጋር ሆነው እያገላበጡ ያያሉም ይተኩሳል አይተኩስም በማለት አንዱ በአንዱ ጭንቅላት ላይ በመደቀን ሲሞክሩ አቤል በድንገት ጓደኛው ጌታ ሰጠኝ ጭንቅላት ላይ ደቅኖ የሽጉጡን ቃታ አስቦ በመተኮስ ግንባሩን በመምታቱ ሕይወቱን ማለፉም ተገልጿል። የጓደኛውን ሕይወት በድንገት የቀጠፈው አቤል በድንጋጤ ሽጉጡን እንዲያዘ የተኩስ ድምጽ የሰሙ ወላጆች የተመታውን ጓደኛውን አፋፍሰው ወደ ሆስፒታል ይዘውት ቢሄዱም ጉዳት የደረሰው ግንባሩ ላይ በመሆኑ ሕይወቱ ሊያልፍ ችሏል። ፖሊስ ጉዳዩ እንደደረሰው ወዲያውኑ አቤልና ሽጉጡን በቁጥጥር ስር በመዋል የምርመራ መዝገቡን ባስከሬን ና በጦር መሳሪያ በማጠናከር ለአቃቤ ህግ ልኳል። አቃቤ ህግ በቸልተኝነት የሚፈጸም ወንጀሎችን በመጥቀስ ክስ የመሰረተ ሲሆን የአቃቤ ህግን ክስ የተመለከተው የሰሜን ሸዋ ዞን ከፍተኛ ፍርድ ቤት ከ18 ዓመት በታች ባሉ ወጣቶች ላይ የሚፈጸም የወንጀል ድርጊትን በመጥቀስ ሰኔ 17 ቀን 2017 ዓ ም በዋለው ችሎት ታዳጊው በሶስት ዓመት እስራት እንዲቀጣ ውሳኔ ማስተላለፉን የሰሜን ሸዋ ዞን አቃቤ ህግ ጽፈት ቤት የተለያዩ ወንጀሎችን ምርመራ አቃቤ ህግ ዳንኤል ንጉሴ ተናግሯል ስትል መባወርቅን ዘግባለች። ከዓለም አቀፍ ያገኘናቸውን መረጃዎች ወደ እናንተ ስናጋራ ወደ እስራኤል ነው የምንሄደው። የእስራኤል መከላከያ አዛዥ ነብስ ገዳዮች አያቶላህ ካሚኒን ለመግደል ሲፈልጓቸው ነበር አሉ። የእስራኤል መከላከያ ሚኒስትር ኢስራኤል ካትዝ ለእስራኤል ህዝብ በቀጥታ ስርጭት ባስተላለፉት መልእክት ቢቻል ኖሮ ወታደሮቹን የኢራን ጠቅላይ መሪ አያቶላህ አሊ ካሚኒን ከቴህራን ጋር ለ12 ቀናት በዘለቀው ግጭት ውስጥ ይገደሉ እንደነበርም ገልጿል። ከእስራኤል ቻናል 13 ጋር ባደረጉት የተለየ ቃለምልልስ ካትስ የእስራኤል ኦፕሬተሮች ካሚኔን ብዙ ፈልገዋል፣ ነገር ግን ጥቃት ለመፈጸም የአሰራር እድል ማግኘት አልቻሉም ብለዋል። የኢራን ባለስልጣናት ደግሞ በአሁኑ ጊዜ ደካማ የተኩስ አቁም ስምምነት ቢደረግም እስራኤል ካሚኔን ለመግደል እየፈለገች ሊሆን እንደሚችልም አስጠንቅቀዋል። በተጨማሪም ካትስ ለቻናል 13 እንደተናገሩት ኢራን የኒውክሊየር መስሪያ ቤቶችን ዳግም የምታስጀምርበት ሁኔታ አይታይም። በዩናይትድ ስቴትስና በእስራኤል ሀይሎች ጥቃት ሳቢያ ቴራን የኒውክሊየር ጦር መሳሪያ የመገንባት አቅሟ በአጠቃላይ ወድሟል ብሏል። ሆኖም ካሚኒ ከተኩስ አቁም ስምምነቱ በኋላ ባደረጉት የመጀመሪያ ንግግራቸው የዩናይትድ ስቴትስ ጥቃቶችን ለኢራን የኒውክሊየር ፋሲሊቲዎች ምንም አይነት ፋይዳ አላሳዩም ብሏል። ኢራን በስለላ ወንጀል የተጠረጠሩ ተጨማሪ ሰዎች ማሰሯዋን አስታወቀች። የኢራን ሆርሙዝ ግዛት ባለስልጣናት ከእስራኤል ጋር ለ12 ቀናት በዘለቀው ጦርነት በስለላ ወንጀል ተሳትፎ የተጠረጠሩ ሁለት ሰዎችን በቁጥጥር ስር መዋሉን የፖሊስ ቃል አቀባዩን ጠቅሶ የእስልምና ተማሪዎች የዜና አገልግሎት ኤስና ዘግቧል። ተጠርጣሪዎቹ በሆርሙዝ የስለላ ባለስልጣናት በቁጥጥር ስር የዋሉት በሀገሪቱ ውስጥ ሊነጣጠሩ ስለሚችሉ ጥቃት ለመምከር ከውጭ አካላት ጋር በመገናኘት ነው ሲል የፖሊስ ቃል አቀባይን ጠቅሰው ኢኤስኤን ዘግቧል። ወንድና ሴት ተጠርጣሪዎቹ መዋቢያቸውን በማስመጣትና ና የሳተላይት ስልኮችን ለመጠገን በሚል ስም ተግባራቸውን ደብቀው እንደነበር የገለጸው ዘገባው ለስራቸው ከፍተኛ ገንዘብ እንደተከፈላቸው ገልጿል። መደበቂያ ቦታቸው ላይ በተደረገ ፍተሻም የቴሌኮሙኒኬሽን መሳሪያዎች እንዲሁም ጂፒኤስ ና ሳተላይት ስልኮች መገኘቱን የኢራን ባለስልጣናት በመላ ሀገሪቱ ሰፊ ጸጥታ ኃይሎችን በማሰማራት ከሰባት መቶ በላይ ተጠርጣሪዎችን በቁጥጥር ስር በማዋል በሰብአዊ መብት ተከራካሪ ድርጅቶች ላይ ስጋትን ፈጥሯል። የተከበራችሁ የብስራት ዩቲዩብ ቻናል ተከታታዮቻችን ያደረስናችሁ መረጃዎችን እዚህን ይመስሉ ነበረ። መረጃዎቹን ወደ እናንተ እያጋራን ሰላማዊ ነጋሲ ና ሳምራይ ስዩም ከመላይ ስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ ያደረግን መልካም ጊዜ